ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ቅዳሜ ግንቦት 3 2017 በኢትዮጵያ ዘመን አቆጣጠር፣ ጁን 7 2025 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የዕለቱን የጋቱ አጫጭር መረጃዎች ይሄ ወደ እናንተ መጥቻለሁ ዞት እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን በሱፐር ታንክስ ጨምሮ በተለያዩ አማራጮች ሲደግፉ እየደግፋችሁ ላላችሁ እጅግ እጅግ የከበረ ምስጋና ያን መግለጽ እፈልጋለሁኝ። ሌሎችም ሰብስክራይብ እንዲያደርጉ ሎቤ የማድረግ የማግባባት ስራ ስሩ። ቢያንስ ሀምሳሽ ሰብስክራይበር ሊኖረን ይገባል። ኦፍኮርስ ቻሌንጅም እንጨምራለን። ምንድን ነው እንጀምራለን። በቀጣይ እንግዲህ ወደ ዕለቱ አጫጭር መረጃዎች ከመሄዴ በፊት ዛሬ አንድ ነገር ብቻ ዌል ሁለት ነገር ሁለት ነገር በጋራ ያገናኛቸው ከዛ ውጭ ግን አንድም አይነት ለዘመናት አንድም አይነት የጋራ የፖለቲካ ግብ የሌላቸው አይሎች ዛሬ ጦርነት ይቆም፣ አይ ቲንክ ጦርነት ይቁም፣ ምንም ጥርጥር የለውም ጦርነት እንዲቆም ውጊያ የከፈተው ኃይል ማቆም አለበት ወይንም ግድ የለም እንዲያው አንዳንድ ጊዜ እያወቅን እንኳን እንዳላወቅንን ሆነና ለክህደታቸውም ተባባሪ ሆነን ራሱን ፋኖ ብሎ የሚጠራው ኃይልም የህልውና ነው ማደርገው ይላል። ራሱን ሸኔ ብሎ የሚጠራው ኃይልም የህልውና ነው ማደርገው ይላል። ፋኖ የሚለው ኃይል አይ ነው ዘፍጥረቱ የተፈጠረው ለመለላክ ነው። ሸኔ የተፈጠረው ለመለላክ ነው። የህወሓት ተለላች ነው። የሻዕቢያ ተለላች ነው። ከጀርባ ደግሞ የጋራ ቁልፉን ይዞ የጋራ ላችው ደግሞ ግብፅና የኢትዮጵያ ጠላቶች አሉ። ኢትዮጵያ በቀጠናው ውስጥ በቀይ ባህር ቀጠና፣ በምስራቅ አፍሪካ ጠንካራ ሆና እንዳትወጣ፣ ወደ ትርምስ ውስጥ እንድትገባ፣ ደካማ እንድትሆን የሚፈልጉ ኃይሎች ያሰማሯቸው ያሰማሩአቸው ቅጥረኞች ናቸው። ለምሳሌ አንዱ ተሳታፊ ደብረጽዮን ነው። ደብረ ደብረጽዮን ጦርነት ይቁም ሲልህ ሌላ ምንም አይደለም፣ ፋኖ እኔን እርዳኝ፣ ከኔም እርዳኝ፣ አትሊስት ወደ አራት ኪሎ ባልገሰግስ እንኳ እነሱ ምዕራብ ትግራይ ብለው የሚጠሩትን የወልቃይት ጠገዴ፣ ሰቲት ሁመራን ላስመልስ ነው ግዛቱን ዜጎች መመለስ አለባቸው፣ ምንም ጥርጥር የለውም። በሌላው ዓለም ኢትዮጵያውያን የዜግነት መብታቸው ተከብሮ በሚኖርበት ሀገር ኢትዮጵያ ውስጥ ኢትዮጵያውያን ሊፈናቀሉ አይገባም። ደን መመለስ መቻል አለባቸው። ግን ፋኖ ደግሞ ምን ይላል? ወደ ትግል የገባሁት ራያና ወልቃይ ጠገዴ የሰቲቱ መራ ሊመለሱ ቢ ስለሆነ ነው ይላል። ግን ራያ ላይ የሚደርሰው መንገላታት በለው መፈናቀል በለው ዞብል ተራራ ላይ የተቀመጠው ራሱን የምስራቅ አማራ ፋኖ ብሎ የሚጠራው ምሪ ወዳጁ የሚመራው ኃይል ወደ አላማጣም አለፍ ብሎ ወደ ማይጨው የሚሄደው ከወሓት ትጥቅና ስንቅ ሊቀበል ነው። እታገለታለሁ የሚለው የዚህ የራያ ምናምን የአማራ ግዛት ምናምን የለም፣ ማንፌስቶ ውስጥም የለም። አስቀድሞ በህልውና ዘመቻው ወቅት የጦር መሳሪያ ሲነግዱ የኢትዮጵያ መከላከያ ሰራዊትን ከጀርባ ሲወጉ የነበሩ ናቸው። በጠላት በኩል ግን ማርሽ ቀያሪዎች ህወሓትን ድምጥማጥ ያጠፉ ተብሎ ደግሞ ይዘፈንላቸዋል። ከቆቦ ደብረ ሲና ታዲያ የመጣ ድምጥማጡን አጥፍተው ነው ሰው በተመሳሳይ የወልቃይት ጠገዴ ሰቲቱ መራን አንረሳውም የትግላችን አስኳል ነው የሚል ኃይል ከደብረ ጽዮን ደግሞ ትጥቅና ስንቅ ይቀበላል። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው የኮሚቴዎች ኮርዛት ፌክ ነው። ግን ያንንም ያቋቋመው በሻቢያና በህዋት አስተባባሪነት ተቋቁሞ አላማው ምንድን ነው? አይ ዋናው ጠላታችን ብልጽግናና ዶክተር አብይ አህመድ ነው አብይ አህመድ ነው። እሱን ከደመሰስን ወተትና ቡና እየጠጣን ስለ ግዛቶች እንነጋገራለናል። ማን ፈጥሮ አንድ ናቸው እነዚህ ሰዎች። ያው ሸኔ በህልውና ዘመቻው ወቅት አብሮ ለመስራት በጋራ ስታገል የነበረ ዶክመንትም ተፈራርም ያለው ብሎ በአደባባይ የታወቀ ስለሆነ ነው። ሰው ይሄ ኃይል ጦርነት ይቁም፣ ደፍነት ጦርነት ይቁም። የኦሮሞ ህዝብ ጦርነት አያስፈልገው። የአማራ ህዝብ ጦርነት አያስፈልገው። የትግራይ ህዝብ ጦርነት አያስፈልገው። ኢትዮጵያውያን ጦርነት አያስፈልገንም። ታሪካችን የጦርነት ነው። ከጦርነት ያገኘነው ሌላ ቂም፣ ሌላ ቁርሾ፣ በደል፣ ስደት፣ እንግልት ነው። አትራፊ አይደለም እነዚህ ኃይሎች ደብረ ጽዮን ገዱ ደፍነት ተለላኪ ነው። በአደባባይ ግብሩን የገለጸው ልደቱ አያሌው ህዋት ግሉኮስ ሲወስድ ግሉኮስ ላይ ሲሆን አዋላጅ አትራፊውን የሚመጣ ነው። ግማሾቹ የግል ኢጎ በቀላ ያለባቸው ተገፋን ብሎ የሚያስቡ በተመሳሳይ ጀዋር አስተዋሪ ነው። እኔ እነኚህ ሰዎች የመጨረሻ ዝም ብሎ ያው ወርዝ ያረ ግን ተጽዕኖ የፈጠርን ይመስላቸዋል። ምናልባት እኔ ስማወራው ተጽዕኖ ፈጥረው ነው ወይ ኖ ነው። ጦርነት ይብቃ፣ መብቃት አለበት። መንግስት በተደጋጋሚ ለሰላም ዝግጁ ነው ብሏል። ጦርነት ይብቃ ያለ ሰው ደግሞ ጦርነት ይብቃ እያልክ እንዲያርጅ የደመሰስኩት ይህንን አደርግ ወይ ያል ሚሊሻ እንዲያረኩ እያሉ ትምህርትን አቁሞ ግብርና እንዲስተጓጎል አድርጎ የንጹሃን እና በአደባባይ በጋራ መውጣታቸው፣ ሽፍንፍናቸውን መግለጻቸው በተለያየ ማለያም፣ እኔ አስታውሳለሁኝ የሆነ ጊዜ እንግዲህ መጥራትም ስማቸውን ያስፈልጋለሁ አይደል ነው። ከኦነግ ጋራ ከሸኔ ጋራ በፍጹም አንነጋገርም፣ አይሁዳውያን ከሂትለር ጋር ከናዚ ጋር አይነጋገርም እያሉ ሞንታርቦ አሸክሞ ሲለፈልፉ የነበሩ ሰዎች ናቸው። ዛሬ አብረን ልንሰራ አብረን በአንድ መድረክ ተገናኝታል። ይሄ ኢትዮጵያን ማፈራረስ አንድ፣ ምናልባት ደግሞ የዶክተር አብይ ጥላቻ ሁለቱን ያገናኛቸው ናቸው። በጦርነት ሞክረዋል። በ24 ሰዓት አራት ኪሎ እንገባለን ብለዋል። አዲስ አበባ እንዲያስጨነቅን ሮኬቱ ምኑ ምኑ ያሁሉ ተደርጓል። የለም እኔ መምከርም አስተያየት መስጠት እንፈልገው። ይሄ ሀይ ሪል የጋራ አላማ ካለው እኔ እኮ አሁን ዶክተር አብይንም በመጥላትም ቢሆን በመጥላትም ቢሆን ክሬዲት እንስጥና ትናንት በተለያየ ግንባር ሲጮህ የነበረው አሁን በጋራ ውነናል። በቃ ብልጽግና የኢትዮጵያ ፓርቲ ነው፣ ዶክተር አብይ የኢትዮጵያ መሪ ነው ልንል የምንችለው እኮ አንዱ ይሄ ነው። በተለያየ ጎራ ያለው አንድ አጀንዳ፣ አንድ አላማ በዚህ እንኳ የሚል ለምሳሌ አንደኛው እርስት አስመላሽ ነኝ ይላል። ሌላኛው ደግሞ ይሄ የብሔር ፌዴራሊዝም የነካብ ቀን ዋ የሚል አለ። ሌላኛው አህዳዊ ነው ይሄ ሥርዓት ወይ ዶክተር አብይ አህዳዊ ነው የአማራው ወኪል ነው የሚል አለ። ይሄኛው ደግሞ በአንድ ሳይድ ያለው ኖኖ ኖ ኖ ኖ በቃ ልወረር ነው ልዋጥ ነው ልጠፋ ነው የሚል ታሪክን በመሰሎ መልኩ እያጣመመ የሚጠርካል። በዛ በኩል ህዋት በሱዳን በኩል ያለውን ኃይል አርሚ ሰባ ብለው የሚጠሩትን እሱን አስተባብሮ ታጣቂውን ራሱን ቲዲፍ ብሎ የሚጠራውን ኃይል ከውስጥ ደግሞ በከበረው ስም ፋኖ ብሎ የተደራጀውን ተለላኪ ይህንን አጣምሮ በዚህ ክረምት ከሰኔ 30 በኋላ ቢያንስ እስከ ሐምሌ 15 እስከ ሐምሌ 20 ይላሉ የተለያዩ የሚወጡ ጽሑፎቻቸው ወልቃይት ጠገዴ፣ ሰቲት ሁመራ እናስመልሳለን ዳትሚንስ ሙሉ ኃይላችንን፣ ሙሉ ስርዓቱን ይዘን እንገባለን ብለው የተቀመጠው አሉ። ይሄ እንዲሆን ደግሞ በአንድ በኩል የነሱ ተለላኪዎች ወልቃይ ጠገሬ ሰቲቱ መራ ትክክል ነው የአማራ ርስት ነው ይላል። ከፊት ከጀርባ ግን ኮሎኔል ደመቀ የግል ንብረቱ አድርጎታል ይልና ደግሞ ሽፋን ይሰጣል። እረ ኮሎኔል ደመቀ አስተዳዳሪ አይደለም፣ ምክትል ነው። ዋናው አስተዳዳሪ ሌላ ነው። አይሰማም። ስለዚህ ስርዓቱን ለማፍረስ አብሮ ይተባበራል። በጋራ ነው፣ አንድ ናቸው። መንገድ መሪ ናቸው። የገዱ ምንም የተለየ ነገር ስለሌለው ማለት ነው። የአማራን ሕዝብ ሲያዋረድ ሲያስጨፈጨፍ፣ ያ ሁሉ ደረሰ ለሚባለው እንግልት ከፊት ቀዳሚ ሆኖ በተለላጭነት ሲሰራ ያኖረ ነው። የሚደረገውን አላውቅም ማለት አሁን አሁን በዚህ ዕድሜ ወደ ታዲያ የሚደረገውን እንዴት ሊያውቅ ነው? እንደገና ከፊት ሆኖ ሊመጣ ዞሮ ዞሮ ይህንን በሚያስተባብረው ላይ ኢትዮጵያን የማፍረስ ፕሮጀክት ያላቸው ኃይሎች በግልጽ በአደባባይ መውጣታቸው መልካም ነው። እኔ ግን ማለት የምፈልገው የኢትዮጵያን ሕዝብ ዝቅ አድርጎ ማሰብ ትክክል አይደለም። ጦርነት ይቁም። አዎ ይቁም። እንዴት ይቁም? የመንግስትን የሰላም ጥሪ ተቀብሎ የጦር መሳሪያን አውርዶ ወደ ተሃድሶ ማዕከላት ገብቶ ስልጠና ወስዶ በኢትዮጵያ ሰማይ ስር የኢትዮጵያን ህጋዊ አሰራር ተቀብሎ የኢትዮጵያ ብሔራዊ ጥቅምን አክብሮ የፖለቲካ ልዩነትን ደግሞ በህግ አግባብ እያስተናገዱ ምርጫ እየመጣ ነው። በዛ ምርጫ ላይ በጋራ መንቀሳቀስ መቀናጀት ነው የሚል እምነት አለ። ከዛ በመለስ ግን በጦርነት ተሞከረ ተሞከረ አልሆነም። አሁን ወደ ሲቪል ዲስኦቢዲየንስ ለመግባት ወደ ከተማ ግርግር ለመፍጠር፣ ወዘተረፈ ይሄ የሚያስቸድ አይመስለኝም የሚል እምነት አለኝ። ጦርነት ይቁም ብሎ መልሶ ደግሞ አገዛዝ ያብቃ የሚባለው አገዛዝ ካበቃ ወይንም ሪጅም ቸንጅ ሊመጣ የሚችለው ህዝብ ይምረጥ፣ ህዝብ መርጦ የተመረጠው አካል ስርዓት ይመስረት መንግስት ያቋቁም። ያልተመረጠው ደግሞ ወደ ጫካ ሳይሆን መሄድ ያለበት ያልተመረጠው ደግሞ አሁንም ህዝቡን ያንቃ። ዛሬ ብዙ የማንቂያ ቴክኖሎጂዎች መንገዶች አሉ። ፌስቡክን መጠቀም ይቻላል፣ ዩቲዩብን ወዘተረፈ። ሚዲያ ተከለከልኩ፣ ጋዜጣ ተከለከልኩ የሚባልበት ያ ኦልድ ኦልድ ፋሽን የለም። እነዚህን ዘመን አመጣች ቴክኖሎጂዎች ደግሞ ሀገር ለመገንባት እንጠቀምባቸው። መንግስት በተደጋጋሚ የሰላም ጥሪ አቅርቧል። ኦኬ፣ እሱ የቀረበው የሰላም ጥሪው ትክክለኛ አይደለም የሚል ከሆነ ደግሞ አሁንም በደንብ ማብራራት እንጂ ጦርነት ይቁም፣ የምን ግርግር፣ የምን ምንጅርጅር ምናምን ምናምን ሲል ሲያናፋ የባጀው ሰብረነዋል፣ ሰማንያ ዘጠና ፐርሰንት ክልሉን ተቆጣጥረናል፣ አሁን ከተገናኘንም የምንደራደረው አራት ችሎ ለመግባት ነው ሲል የባጀው ሁሉ በጫካ የሞከረውን በጫካ ያላሳካውን በሳይበር ጫካ ያሳካዋል ወይ? አይ ቲንክ እንግዲህ አብረን የምናየው ነው የሚሆነው። በመርህ ደረጃ ግን ጦርነት ይቁም። እንዴት ይቁም? ተለላኪ በመሆን በየጫካ የገባችሁ ትጥቃችሁን አውርዱ፣ የሰላም አማራጭን ተቀበሉ፣ ወደ ታድሶ ማዕከላት ግቡ። እያወቃችሁ በድፍረት በተለላኪነት የዘሬም ብተው ያን ዘርዝረይ በሚል በባንዳነት ሳታውቁ ደግሞ የእውነትም የአማራን ህዝብ የኦሮሞን ህዝብ የትግራይን ህዝብ የጠቀማቸው መስሏቸው ኢትዮጵያን ወንድሞቻችሁን የወጋችሁ ደግሞ ለዛ ሁሉ ትምህርት ወስዳችሁ የበደላችሁትን ሀገር፣ ህዝብ፣ መንግስት ለማገልገል በቆራጥነት መነሳት ስትችሉ፣ የፖለቲካ ጥያቄ ስልጣንም ከሆነ የምትፈልጉት ደፍነት ሊ ስልጣን መፈለግ ስልጣን መጠየቅና ውራ አይደለም አላማህን ግብህን ፕሮግራምን ልታሳካ የምችለው ስልጣን ሲኖረ ነው። በስልጣን አገባ አንደኛ በመደራደር ስልጣን መጠየቅ ትችላላችሁ። ነውር አይደለም። ከዛ ውጭ ግን የኢትዮጵያ ሕዝብ ነው እና የስልጣን ባለቤቱ የቀረው ሞሮለስ አንድ አመት ነው። ያንን አድርጎ አገራዊ በየሰፈሩ ከማቅራራት ምንም አይነት የሚገናኝ ህልም ሳይኖራቸው ይህንን ያቋቋሙ ሰዎች የሚገናኝ የሚያገናኛቸው ህልም ኑሮ የጠላት የጠላት ነው። የሱፐር ኦርዲነት ኢነሚ ኢትዮጵያን ለማፈራረስ ለመለላክ ወይ ከዶክተር አብይ ጥላቻ እንግዲህ ዶክተር አብይ የሁሉ ሰው በየመንደሩ የየብሄሩ የየብሔሩ ወኪል ነኝ ብሎ የሚጠላው ከሆነ ዶክተር አብይ የኢትዮጵያ መሪ ነው፣ ብልጽግና ፓርቲም የኢትዮጵያ ፓርቲ ነው። ደፍነት ሊደጋግመን ያለው ነው። ምናልባት ከትናንት በስቲያ የአሜሪካ ፕሬዝደንት ዶናልድ ትራምፕ በአስራ ሁለት ሀገራት ላይ ሰባቱ የአፍሪካ ሀገራት ናቸው ወደ አሜሪካ እንዳይገቡ ለትምህርትም፣ ለጉብኝትም፣ ለጤናም ዋቴቨር አስቀድሞ የተሰጣቸው የቪዛ ላይ የማይተገበር ነገር ግን አዲስ እንዳይሰጥ በሚል ቻድ፣ ኤርትራ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ሊቢያ፣ ሶማሊያ እና ሱዳን ላይ የቪዛ ማዕቀብ ወይ የጉዞ ማዕቀብ መጣሉ ይታወሳል። ሌሎች ደግሞ አራቱ አፍጋኒስታን፣ ኢራን፣ የመን ሀይቲና እና ማይናማር ናቸው። ከነዚህ ውስጥ ቻድ በተመሳሳይ የሀገራዊ ክብር በሚል የሀገራችንን እኩል ሉዓላዊ ሀገር ነን እኛም ከአሜሪካ እኩልነን ለአሜሪካ ዜጎች ቪዛ እንዳይሰጥ ሲሉ እንግዲህ ፕሬዚዳንት መሀማት ኢድሪስ ደቤ ሀሙስ ዕለት አሳውቋል ማለት ነው ከትናንት በስቲያ እንደምታውቁት እንግዲህ ቻድ የሱዳን ጎረቤት ነች። በሱዳን ጦርነት በተለይ የፈጣን ድጋፍ ኃይሎች መሳሪያ የሚቀርበው በዛ በኩል ነው የሚል ክስ ይቀርብበታል። ሱዳንም በዋናነት የወታደራዊ መሪው በቻድ ላይ ጥቃት እንፈጽማለን የሚል የሚነሳ አለ። አማጽያን ያሉበት ሀገር ነው ሪሊ ይህስ እስከምን ድረስ ያስኬዳቸዋል? ይህ ከአሜሪካ ጋር ያለው የቪዛ ክልከላው ያ ጊቭን ዳት ሶቨርኒቲ እኩል ሉዓላዊ መሆናቸው እንደተጠበቀ ሆኖ እሱን ማየት ያስፈልጋል። በዚህ ረገድ የአፍሪካ ህብረት ማሳሰቢያ አውጥቷል። በሰባት የአፍሪካ ሀገራት ላይ የተጣለው አንደኛ እርምጃው የዘፈቀደ እንዳይሆን በትምህርት በጤና በንግድ እንዲሁም አገራቱ እንደ ሀገር በተናጠል ምንም እንኳ የአሜሪካ ሶቨሪን ራይት ሉዓላዊ መብቷ ቢሆንም አገራቱ እንደ ሀገርና እንደ አህጉር ደግሞ ከአፍሪካ ህብረት ጋር ያለው ግንኙነት ጤናማ ሆኖ እንዲቀጥል የሚል ምክርም ቅሬታም ያቀረበበት ሁኔታ አለ። በዚህ ረገድ በነገራችን ላይ ከትናንት በስቲያ ጁን ፋይፍ ማለት ነው እዚህ ኢትዮጵያ አዲስ አበባ ውስጥ ኬንያ እና ኢትዮጵያ ታሪካዊ ሊባል የሚችል በጣም ሊሰፋ የሚገባው ይሄ የተፈራረሙት ስምምነት በተመሳሳይ በኢትዮጵያና በጅቡቲ በኢትዮጵያና በሶማሊያ በኢትዮጵያና በደቡብ ሱዳን በኢትዮጵያና በሱዳን በኢትዮጵያና በኤርትራ ሊሰፋ የሚገባ አንድ ወሳኝ የሆነ ስምምነት ተፈራርመዋል። ይሄ ስምምነት ምንድን ነው የሚለው ስምምነቱ ዘሆርን ኦፍ አፍሪካ ጌትዌይ ዲቨሎፕመንት ፕሮጀክት ኮንቬንድ አንደር ኦስፔስ ኦፍ ኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት ኢጋድ ይላል። እነኚህ ሁለቱ ሀገራት የክቡር አህመድ ሺዴ እና ከኬንያ በኩል ደግሞ የተከበሩ ሲሪል ኦዴድ ዋጉንዳ በተገኙበት የኢጋድ ሊቀመንበር ደግሞ አሁንም ዶክተር ወርቅነህ ገበየሁ የበላይ ጠባቂ ነው ኢጋድ በተገኙበት ስምምነት ተፈራርመዋል። አንደኛ ይሄ ስምምነት በዋንስቶፕ ቦርደር ፖስት የሚባል ይሄ አንድ አለቅ የድንበር ጣቢያ ለምሳሌ ኬንያ ላይ ድንበር ላይ ፍተሻ ካለ ኬንያ ላይ ተፈትሾ ወደ ኢትዮጵያ የሚገባበት በየቦታው ላይ ፍተሻም ቀረጥ ምናምን ዳብል እንዳይ ነው። ከኢትዮጵያም በተመሳሳይ እንዲሆን ሁለቱ ሀገራት በፋይበር ኦፕቲክ የማስተሳሰር የዲጂታል ንግዳ የዲጂታል ትስስሩን ለማቀላጠፍ በሁለቱ ድንበር ህዝቦች መካከል የትምህርት የጤና፣ የመሰረተ ልማት፣ የመንገድ ትስስርን ለማጠናከር እንዲሁም በዋቢ ወንዝ ላይ አምሶሪ፣ በዳዋ ወንዝ ላይ የጎላ ኢኮኖሚያዊ ጠቀሜታ ያላቸው ሁለት ድልድዮችን ለመገንባት ስምምነት ላይ ደርሷል ማለት ነው። ይሄ ነው የሚጠቅመው፣ ከሀገራት ሊጠቅም የሚችለው ይሄ ነው። ምናልባት በግብጽ በኩል እንደምታውቁት አዲስ ከካይሮ 42 ኪሎ ሜትር ርቀት ላይ የሚሄድ በጣም እጅግ ቅንጡ የሆነ ከአባይ ውሃ ወይ ከናይል ብለው እነሱ የሚጠሩት አንድ ዜሮ ፐርሰንት ውሃ ኮንትሪቢዩት አያደርጉም፣ ግን ከዛ ውሃ በመውሰድ ልማት አዲስ ያው ዓላማው ምንድን ነው? በጣም ሰፊ መሰረተ ልማት ኢንቨስት ባረክ ቁጥር የታችኛው ተፋሰስ የመጠየቅ የመደራደር አቅማቸውን ለማሳደግ ነው። ኢትዮጵያ እንግዲህ ውሃ በጣም አጥሮናል ውሃ ተቸግረናል እያለች ግብጽ በተመሳሳይ ግን ይህን ቅንጡ ፕሮጀክት 42 ኪሎ ሜትር አናውንስ አድርገዋል። እታች ያለው በጣም ባለማቆጠር ዲፔንደንሲ በላይኛው ውሃ ላይ ጥገኛ ስለሚሆን የመደራደር አቅሙን ይጨምራል ነው ይሄ ደግሞ ለኢትዮጵያ በጣም መልካም ነው እንግዲህ የክቡር ጠቅላይ ሚኒስትሩም የጣሊያን ጉዞ የዊቢውልድ ግሩፕ ጋር የነበረው ከሳሊን ጋር የነበረው ውይይት እነዚህ የሚያመጡ አሉ። በግብጽ በኩል ልቅሶች አሉ፣ የበረቱ ልቅሶች። ኢትዮጵያ በአባይ ወንዝ ላይ በአንድ ጊዜ በተመሳሳይ ሁለት ግድብ ልትገነባ ነው፣ የገንዘቡ ምንጭም ዩኤ ነች የሚል ከፍተኛ ሙሾ ከፍተኛ ልቅሶ አለ። ዞሮ ዞሮ ኢትዮጵያውያን ከተባበር ባንዳ የሌለው ማህበረሰብ የለም። የኛ ሀገር ለየት የሚያደርገው ባንዳ ኩራት ኖ በአደባባይ መጎማለሉ ነው። ለምን ለባለፉት በተለይ ለባለፉት ሞሮርለስ ለባለፉት አንድ ሰማኒያ ዓመታት ከ1928 ወዲህ ባንዳው ባንድም ይሁን በሌላ መልኩ መዋቅራዊ የበላይነት አለው መዋቅር ውስጥ ይሄ ምንድን ነው የመዋቅራዊ ሄጅሞኒ ኑሮት ነው የመጣው በዛ ምክንያት በአንዳነት ኩራት መሆን ሀገርን መክዳት ለጠላቶቿ ለኢትዮጵያ ጠላቶች መለላክ ክብር የሆነበት ኢትዮጵያን ለማፍረስ ጦርነት መክፈት ከየትኛውም ኢትዮጵያ ጋራ የቅራኔ ካለው ከጂኦፖለቲክስ ከተለያየ መንገድ ቅራኔ ካለው ጋራ አብሮ ለመስራት መናገር እንደ ብልጥነት እንደ ፖለቲካ አዋቂነት የሚቆጠርበት ሁኔታ ነው የመጣው። ሶማሊያ ስታኮርፍ ከሶማሊያ ጋር አብረን እንሰራለን፣ ኤርትራ የሆነ ነገር ሲል ወደ ኤርትራ እንሮጣለን። እየሮጡ በዛም የመሸሸግ አለ። ሙስሊም ብራዘርሁድ ከኢትዮጵያ ጋር የግብፅን ኢንተረስ ክዶ ይሰራ ቤት የኛ ሀገር ነው። ልዩ የሚያደርገው ግን ሁሉም የአርበኛ ልጅ ነኝ አርበኞች ነን እያለ የሚፈክርበት ሁኔታ ነው ያለው። ዝሮ ዝሮ የኢትዮ ኬንያ ስምምነት በጣም ወሳኝ ነው። ከስምምነቱ ጀርባ ኬንያን እንደ መደበቂያ በመጠቀም ደቡቡን ይሄ ደቡቡን ኢትዮጵያ በተለይ ይህን ጉጂን፣ ቦሮናን በዛ አካባቢ የሚያምሰው ኃይል መደበቂያ መቀመጫ አይኖረውም ማለት ነው። በተመሳሳይ ከደቡብ ሱዳን ጋር አብሮ በመስራት ከሱዳን ጋርም ከጅቡቲ ጋር አብረው መስራት ያስፈልጋል። ዛሬ በነገራችን ላይ ጅቡቲ ፎል ሲቲዮ ጅቡቲ ሬልዌይ የሚል ወጣ። አፍሪካን ኢንተሊጀንስ ያወጣዋለ በኢትዮጵያ በኩል የኢትዮ ጅቡቲ ምድር ባቡርን የተቀላጠፈ አገልግሎት እንዲሰጥ የማድረግ ፍላጎት አለ፣ በፍጥነት ጭነት እንዲያነሳ ነገር ግን ይሄ ይፈለጋል። በጅቡቲ በኩል ለምሳሌ ኢትዮጵያ የፈሳሽ ትራንስፖርት በተለይ ነዳጅን በባቡር የማጓጓዝ በአንድ ጊዜ በልክ የማምጣት ፍላጎት አለ። ይሄ ለጅቡቲ ኢኮኖሚ ይጠቅማታል። ለምሳሌ አንድ ሺህ መኪና የሚያመጣውን አንድ ሺህ መኪና የሚያመጣውን የነዳጅ ጭነት በባቡር አንድ ጊዜ በፍርጎ ቢመጣ ጅቡቴን ፖዚቲቭ ሊወስዱዋል። አንድ ሺህ ሰው አንድ ሺህ ሹፌር ከነረዳት ሁለት ሺህ ይሄ ተጠቃሚ ነው። ይሄ ደግሞ ዛ ሄዶ ሆቴል ይጠቀማል፣ ምግብ ይጠቀማል፣ መኪናውን ያሳጥባል ሰርቪሱን ይደግፋል። ማለት እቃዎች ባልተነሱ ቁጥር ኢትዮጵያ ላይ ነው እንጂ ጫናው እነሱ ጋር ዲመረጅ ይከፍላል። እቃውን በጊዜው አላነሳም ተው። ሰርቪሱን ይደግፋል፣ ጎሚስታው ይሰራል፣ የባንክ ትራንዛክሽኑ ፈጣን ነው የሚሆን ሶ የተቀላጠፈ የሎጂስቲክስ እንዲኖር ይፈልጋል። የኢትዮጵያ ምድር ባቡር ያው ደረቅ ትራንስፖርት የሚያደርገውን በተመሳሳይ ነገር ግን በመዘግየቱ ኢትዮጵያ ነች የምትጎዳው። የኢትዮጵያ ኢኮኖሚ ነው የሚጎዳው። በፍጥነት በአንድ ጊዜ አንድ ሺህ መኪና የሚያመጣውን አንድ ባቡር ይዞት ቢመጣ ለኢትዮጵያ ኢፍሸንት ነው ቢሆነው ለኢትዮጵያና ለኢትዮጵያያን ነው ጠቀሜታው። እና ጅቡቲ ፎይልስ ኢትዮ ጅቡቲ ሬልዌይስ ፕላን በጣም የተቀላጠፈ ፈጣን ከኪሳራ ወጥቶ ደግሞ በጣም አትራፊ እንዲሆን የሁለቱ ሀገራት ኢትዮ ጅቡቲ ነው የኢትዮጵያ መንግስትና የጅቡቲ መንግስት በጋራ መስራት አለባቸው። በተለይ የተቀላጠፈ የሎጂስቲክስ አገልግሎት እንዲኖር ማለት ነው። በዚህ ረገድ ዞሮ ዞሮ የራሳችን የባህር በር የራሳችን ወደብ እስከሌለን ድረስ ጥገኛ ሆነ ነው የምንቀጥለው። ጥገኝነቱ ደግሞ መልሶ ይሄ በኢኮኖሚው ላይ በርደን ያመጣል። በሉዓላዊነታችን ላይ አደጋ አደጋ ይደቅናል። እዛ ወርዶ ደግሞ በየግላችን የኑሮ ውድነት እነዚህን ጫና ይፈጥራል። ኢትዮጵያ በተባበረ የውስጣችንን ልዩነት በዲሞክራሲያዊ መንገድ የምንፈታበት በብሔራዊ ጥቅማችን ግን በጋራ የምንቆምበትን አሰራር መተግበር መቻል አለብን። ለጋት ውሎ በለታዊ የቀረቡ አጀንዳዎች እነኝ ናቸው። ሌሎች ተጨማሪ መረጃዎችን በመያዝ ምሽት ወደ እናንተ ደርሳለሁ። ታንኪዩ፣ አመሰግናለሁ።